በለውጡ ዓመታት በፖለቲካዊ በኢኮኖሚ በተቋማት የሪፎርም ስራዎችና በዲፕሎማሲ እንቅስቃሴዎች ተጨባጭ ለውጦች እየታዩ መጥተዋል ተቋማትም የኢትዮጵያ ግንባታ እጆች በመሆን ሀገራዊ እድገት እንዲረጋገጥም አቅሞች ሆነዋል እንግዲህ ክቡር ጠቅላይ ሚኒስትር ሁልጊዜ የኢትዮጵያ ማንሰራራት የሚያመጣው የአቅምና የአቋም ድማሬ ነው ይላሉ የአቅምና የአቋም ድማሬ ደግሞ አንዱ የሚመጣው በተቋማት በኩል ነው የተለያዩ ተቋማት ተደምረው በአንድ አቋም ኢትዮጵያን ለመገንባት ባላቸው አቋም ኢትዮጵያን ሲገነቡ ነው ኢትዮጵያ የምትገነባው። ሌላ እጅ የላትም። የኢትዮጵያ የግንባታ እጆች ተቋማት ናቸው። የጣቶቿ ደግሞ በተቋማት ውስጥ ያሉ አመራሮች ናቸው። የተቋማት ሪፎርም ከተከናወነባቸው መካከል የሆነውም የጉምሩክ ኮሚሽን ባለፉት የለውጥ አመታት ለኢትዮጵያ ማንሠራራት አቅም እንዲሆን አስችሎታል። ከ2011 ዓ ም ጀምሮ የኢትዮጵያ ጉምሩክ ኮሚሽን ለሀገራዊ ማንሠራራቱ ከፍተኛ የሆነ አስተዋጽኦ እያበረከተ ያለ ተቋም ነው። ተቋሙ በደንብ ራሱን ችሎ እንዲዋቅር የተደረገበት ምክንያት የሚመስለኝ እንደ ሀገር የቀጣውን የኢትዮጵያ ሁለንትናዊ ብልጽግናን በማረጋገጥ ሂደት ውስጥ ሊኖረው የሚችለውን ከፍተኛ አስተዋጽኦ ማክስማዝ ለማድረግ በማሰብ መንግስት ተቋሙ ራሱን ችሎ በጣም ኦቶኖሚስ ሆኖ እንዲቋቋም ያደረገበት ሁኔታ ነው ያለው። በተግባር የተረጋገጡም የተቋማት ሪፎርሞች ውዳታሪን ከመሆን ተሻግረውም እውቅናን በዓለም አቀፍ መድረክ እንዲያገኙም አስችሏቸዋል። ወርልድ ባንክ በየዓመቱ ጥናት ያካሂዳል። ኤልፒአይ ተብሎ ሎጂስቲክስ ፐርፎርማንስ ኢንዴክስ ተብሎ የሚጠራውን ስድስት ክራቴሪያዎች መሰረት ባደረገ መልክ የተቋማትን ፐርፎርማንስ ያጠናል። ከዛ አኳያ ካጠኑት ተቋማት ውስጥ አንዱ የኢትዮጵያ ጉምሩክ ኮሚሽን ነው። ሪፎርም ስራዎቹ ምን ምን አስቻይ ሁኔታዎች ፈጥረዋል? የሚል በዚህ ደረጃ ካጠናቸው ጥናቶች ከፍተኛን ውጤት ካስመዘገቡ ተቋም ውስጥ አንደኛ ሆነ ማለት ነው። አልቲሜት ይሄ የሀገራችንን በአለም አቀፍ ደረጃ ያላትን የሎጂስቲክስ ፐርፎርማንስ ኢንዴክስ መቶ ሀምሳ ዘጠኝ ነበር እንደምታስታውሱት፣ ከዛ ወደ መቶ ሀያ ስድስት እንዲመጣ ካስቻሉት አስቻይ ሁኔታዎች ውስጥ አንዱ የተቋሙ ሪፎርም ነው። በጉምሩክ ኮሚሽን የተከናወነው የሪፎርም ስራ ገቢና ወጪ የኢትዮጵያን ኢኮኖሚ ለማገዝ በሚደረገው ጥረት ውስጥ አስቻይ አቅሞችም ፈጥረውለታል። የአገራችን ኢምፖርትና ኤክስፖርት ስርዓትን የማሳለጥ ስራ በከፍተኛ ደረጃ የማሳለጥ ስራ አንዱ ትልቅ ኃላፊነቱ ነው። በተለይ ሀገራችንን ልማት የሚደግፉ መንፋክቸርን፣ የሚደግፉ ኢንዱስትሪን፣ የሚደግፉ ፕሮጀክቶቻችን የሚደግፉ የጉምሮክ የንግድ ስልጠት ስርዓትን የማረጋገጥ ስራ ላይ በጣም ሰፊ የሆነ ኃላፊነት ያለበት በዚሁ አግባብ ደግሞ ተቋም ነው። በኢትዮጵያ የተቋማት የለውጥ ሪፎርም ያሉ እንደ ጉምሩክ ጨምሮና ሌሎች ተቋማት ራሳቸውን በሀገራዊ እድገት ውስጥ አሳታፊ ወደ ማድረግ መጥተዋል። ወዲህ በመገናኛው ዘርፍ የፋና ሚዲያ ኮርፖሬሽን አቅሞችን በመሰብሰብ በተቋማዊ አቅም ራሱን ማደራጀቱም የዚህ ምሳሌ ነው። በተቋማዊ ለውጥ ውስጥ ያሉ መሰል ተቋማት ትብብር የኢትዮጵያ ማንሠራራት በማረጋገጥ ረገድ ሚና አለው ያሉት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትርና የፋና ሚዲያ ኮርፖሬሽን የቦርድ ሰብሳቢ መዋዘ ጥበባት ዲያቆን ዳንኤል ክብረት ተቋማት በመደመርና በአቅም ትብብር የጋራ እድገትን ያረጋግጣሉ ነው ያሉት። በሚዲያው በኩል ፋና እንደ ሀገር ደግሞ ግንባታ ከጉምሩክ በሚጠበቅበት ሚና ደግሞ ጉምሩክ በዛ መንገድ የፋናን ሪፎርም በማገዝ ፋና ደግሞ የጉምሩክን ሪፎርም እንደዚሁ በማገዝ ለአንድ ኢትዮጵያ ግንባታ አብረው ሰርተን ነው የነበረው ያለ ተቋማት ትብብርና አንድነት ምንም ውጤት ሊመጣ ስለማይችል እዚህ ሀገር ውስጥ በተቋማዊ የለውጥ ስራዎች ቀጣይነት ያለው ትብብር ወሳኝ መሆኑም ተነስቷል። ትብብራችንና ለጋራ ትግግዛችን የሄደውን መንገድ ገምግመን ደግሞ ለወደፊቱ እንዴት በጋራ ይህንን ጉምሩክ የጀመረውን ሪፎርም ፋናም የጀምረውን ሪፎርም በአጠቃላይ ኢትዮጵያ የጀመረችውን ሪፎርም እንዴት እናሳካለን የሚለውን ደግሞ ለተነጋግረን የወደፊቱን አቅጣጫ ለማሳመር ነው ዛሬ እዚህ የተገኘ ነው።